የስኳር ህመም ያለባቸው ሰዎች ፓስታ አትብሉ፣ መኮረኒ አትብሉ፣ እንጀራ አትብሉ፣ ታዲያ ምን ልንበላ ነው ብለው ብዙ ጊዜ ይጠይቃሉ። ሰላም ውድ ተመልካቾቼ እንደምን አላችሁ። በዛሬ ቪዲዮ የስኳር ህመም ያለባቸው ሰዎች ሊመገቧቸው የሚገቡ እንዲሁም ደግሞ የሰውነት ክብደታቸው ቦርጫቸው ማጥፋት የሚፈልጉ ሰዎች አመጋገባቸው ምን መምሰል አለባቸው በሚለው ዙሪያ ልትመገቧቸው የሚገቡትን አስር መሰረታዊ የደም ስኳራቸው ከፍ እንዳይሉ የሚጠቅሟቸውን አስር የምግብ አይነቶችን አቀርብላችኋለሁ። እንግዲህ ውድ ተመልካቾቼ በመጀመሪያ ደረጃ የስኳር በሽታ ያለበት ሰው የስኳር በሽታ ከሌለበት ሰው ጋር በምን ይለያል? ነው እንግዲህ የስኳር በሽታ በአብዛኛው በሁለት መደበኛ መሰረቶች ይከፈላል፣ አይነት አንድና አይነት ሁለት። በእርግጥ ከዛ በላይ የሚከፈል ቢሆንም ግን በተለመደ መልኩ የሚታወቀው አይነት አንድና አይነት ሁለት የስኳር በሽታ ነው። አይነት አንድ የስኳር በሽታ ያለባቸው ሰዎች ኢንሱሊን የሚያመነጩት ቤታ ሴልስ የምንላቸው ህዋሶች በልዩ ልዩ ምክንያት በከፍተኛ ደረጃ በመጎዳታቸው ምክንያት የሚመነጨው ኢንሱሊን በእጅጉ ስለሚቀንስ ይህም ከዘጠና ፐርሰንት በላይ የሚሆኑት ህዋሶች ስለሚጎዱ ነው። ያም ማለት ኢንሱሊን እንደምታወቀው በደም ውስጥ ያለን ስኳር በመቀነስ ይታወቃል። ከደም ውስጥ ያለውን ስኳር ወደ ህዋሶች፣ ወደ ስብ ህዋሶች፣ ወደ ጉበት ህዋሶች፣ ወደ ጡንቻ ህዋሶች እንዲገቡ በማድረግ የደም ስኳር እንዲቀንስ ያደርጋል። በአንጻሩ አይነት ሁለት የስኳር በሽታ ያለባቸው ሰዎች ደግሞ በጊዜ ሂደት ኢንሱሊን ሬዚስታንስ የምንለው ችግር ይፈጠራል። ይህም ማለት ምንድን ነው እንግዲህ? በአላቸው የኑሮ ሁኔታ፣ በአመጋገብ፣ በልዩ ልዩ ምክንያት፣ በሰውነት ክብደት መጨመር እና በተለያዩ ምክንያቶች በደም ውስጥ ያለው የስኳር መጠን ከፍ እያለ በሄደ ቁጥር ያንን ለመቀነስ ቆሽት በብዛት ኢንሱሊን እያመነጨ ይቆያል። ያንን ያህል እየጨመረ በሄደ ቁጥር በጊዜ ሂደት ደግሞ በደም ውስጥ ያለውን ስኳር እየቀነሱ ቅድም እንደነገርኳቸው በስም ህዋሶች፣ በጡንቻ ህዋሶች እና በጉበት ህዋሶች ውስጥ ነው የሚገባው። በተለይ በስም ህዋሶች ውስጥ በየጊዜው ከፍተኛ የሆነ ስኳር እንዲገባ የሚደረግ ከሆነ ደግሞ እነዚህ የስም ህዋሶች መጠናቸው ይጨምርና ሃይፐርትሮፊ የምንለው ማለት ነው። ሪዚስት ያደርጋል ወይም ደግሞ መቀበል ያቆማሉ። በዚህም ምክንያት የደም ስኳር እየጨመረ ይሄዳል። በአንጻሩ በአይነት ሁለት የስኳር በሽታ ነው እያብራራውላችሁ ያሉት፣ አይነት ሁለት የስኳር በሽታ ላይ ኮሽት በእጅጉ በብዛት ኢንሱሊን እያመነጨ ይሄዳል። ግን በብዛት በየጊዜው ኢንሱሊን ማመንጨት ሲጨምር፣ ደግሞ እነዚህን ኢንሱሊን የሚያመነጨው ህዋስ በከፍተኛ ደረጃ አቅሙን እያጣ ይሄዳል። መቼም አንድን ነገር በከፍተኛ ደረጃ ስታሰሩት፣ አገልግሎቱ ይቀንሳል። መኪና በኃይል ከተነዳ፣ አገልግሎቱ ይቀንሳል ወይም ይበላሻል። ልክ እንደዚሁ የኮሽት ህዋሶች በከፍተኛ ደረጃ ይጎዳል ወይም በርናዎት ያደርጋሉ በዚህም ምክንያት ኢንሱሊን ይቀንሳል ከዛም የደም ስኳር ከፍ ማለት ይጨምራል ማለት በጣም ጥሩ ይህን እንደመግቢያ የምነግራችሁ ውድ ተመልካቾች አመጋገብ አጠቃላይ ምን ማድረግ አለባቸው የአመጋገባቸው ምን መምሰል አለበት የሚለው ነው ስለዚህ የስኳር በሽታ ያለበት ሰው አንድ ጠርሙስ ለስላሳ ቢጠጣና የስኳር በሽታ የሌለበት ሰው አንድ ጠርሙስ ለስላሳ ቢጠጣ ከሁለት ሰዓት በኋላ ቢለኩ የሁለቱ ስኳር በጣም የተለያየ ነው የስኳር በሽታ ያለባቸው ሰዎች በከፍተኛ ደረጃ የደም ስኳራቸው ይጨምራል ይህም የሆነው ምንድን ነው ቆሽታቸው የሚያመነጨው የኢንሱሊን መጠን ዝቅተኛ ስለሆነ ወይንም ህዋሶቹ ከደም ውስጥ ያለውን ስኳር መቀበል ስለማይችሉ ስለዚህ አመጋገባችሁ ይህንንን በተመለከተ መሆን አለበት በደማችሁ ውስጥ ያለውን ስኳር ሊቀንስላችሁ የሚችሉ የትኞቹ ምግቦች ናቸው ወደ ደማችሁ ውስጥ የሚገባውን የስኳር መጠን መቀነስ ነው ዋናው ስትራቴጂ የደም ስኳራችሁን ለመቀነስ ዋና ነገር። ታዲያ በዚህ ሁኔታ ምግቦችን ስንመለከት እንግዲህ በሁለት ደረጃ ክፍለ ልንመለከት እንችላለን። የመጀመሪያው ግላይሲሚክ ኢንዴክስ የምንለው ነው። ግላይሲሚክ ኢንዴክስ ማለት አንድ ምግብ ከተመገብነው በኋላ ምን ያህል ወደ ደም ስኳር ይቀየራል የምንለው ነው። ታዲያ ከዜሮ እስከ ሀምሳ አምስት ግላይሲሚክ ኢንዴክስ ያላቸው ምግቦች ዝቅተኛ ለስኳር የመቀየር አቅም አላቸው እንላለን። በአንጻሩ ደግሞ ከ55 እስከ ሰባ ያሉት በመካከለኛ ደረጃ ከሰባ በላይ ደግሞ ከፍተኛ ናቸው። ታዲያ እነዚህ ግላይሲሚክ ኢንደክሳቸው ከሰባ በላይ የሆኑ ምግቦች ቶሎ ብለው ወደ ስኳር ስለሚቀየሩ የደም ስኳርን ከፍ ያደርጋሉ። ያላቸው የቆሽት ሪዘርቭ ወይም ኢንሱሊን የሚያመነጨው የቆሽት ሪዘርቭ የስኳር በሽታ ያለባቸው ሰዎች ደግሞ ዝቅተኛ ነው። አርባ 50 ፐርሰንት ነው እንደ ጤነኛ ሰዎች አይደለም ዘጠና መቶ ፐርሰንት አይደለም ስለዚህ ሊመጥን የሚችል የቆሽታችሁ የሚያመነጨውን የኢንሱሊን መጠን ሊመጥን የሚችል አመጋገብ መከተል ነው ዋና ወሳኝ ነገሩ ነው ሌላው ደግሞ ግላይሴሚክ ሎድ የምንለው ነው ግላይሴሚክ ሎድ ማለት አንድ ምግብ በውስጡ ያለው የስኳር ይዘት ማለት ነው ይህም በሶስት ደረጃ ተከፍሎ ይመለከተዋለን ከዜሮ እስከ አስር ያሉት ዝቅተኛ ግላይሴሚክ ሎድ እንላቸዋል ከአስር እስከ አስራ ዘጠኝ ደረጃ ያሉት ደግሞ መካከለኛ፣ ከሀያ በላይ ያለው ደግሞ ከፍተኛ። ስለዚህ ምግባችሁ በዚህ መሰረት መሆን አለበት። በመቀጠል ቀጥታ የትኞቹ ምግቦች ናቸው ታዲያ ለደም ስኳራችሁ ፍጹም የደም ስኳራችሁ ከፍ ሳይል ልትመገቧቸው የሚገባው የሚለውን ደግሞ ቀጥዬ አቀርብላችኋለሁ። አንደኛ ነን ስታርች ቪጅቴብልስ የሚባሉት ናቸው። የስታርች ይዘታቸው ዝቅተኛ የሆነ ስታርች እንግዲህ በውስጡ ስኳር ነው። አሁን የአንድ ድንች ወይም ደግሞ ሩዝ ወይም ፓስታ ብትወስዱት ስታርች ናቸው። ስለዚህ በውስጣቸው ያለው ስኳር ነው። በሞለኪውል ደረጃ ግልኮስ ነው። በዚህ ይዘት ደረጃ ዝቅተኛ የሆኑ ምግቦች የመጀመሪያ ምርጫችሁ እነዚህ እንግዲህ ግሪን ቪጅቴብልስ የሚባሉት እንደ አረንጓዴ አትክልቶች፣ ሰላጣ፣ ቆስጣ፣ ጎመን የመሳሰሉት ምግቦች ናቸው። ስለዚህ እነዚህ ምግቦች ላይ አንደኛ ትኩረት ማድረግ የፋይበር ይዘታቸው ከፍተኛ ስለሆነ የስኳር ይዘታቸው ዝቅተኛ ናቸው። እነዚህ ምግቦች የግላይሲሚክ ሎዳቸው ከአስር በታች ነው። የግላይሲሚክ ኢንዴክሳቸው ቅድም የነገርኳቸው ወደ ደም ስኳር የመቀየር አቅማቸው ደግሞ ከአምሳ አምስት በታች ነው። ስለዚህ የመጀመሪያ ምርጫ የምታደርጓቸው እነዚህ ምግቦች ታካትታላችሁ ማለት ነው። በሁለተኛ ከፍራፍሬ ምግቦች ላይ አቮካዶ ምግብ ነው። አቮካዶ እንግዲህ ከፍተኛ የፋይበር ይዘት አለው። በእርግጥ ከጤናማ ቅባቶችም ይመደባል። ወደ ፍራፍሬም ካመጣ ነው ደግሞ ዝቅተኛ የሆነ የስኳር መጠን አለው። ግላይሲሚክ ኢንዴክሱም ዝቅተኛ ነው፣ ከ55 በታች ነው። ግላይሲሚክ ሎዱም ዝቅተኛ ነው ማለት ነው። እንዲሁም የፋይበር ይዘት ያለው ሞኖ አንሳቹሬትድ ጤናማ ስብ ስላለው ልትመርጡት የምትችሉ ነው። ሌላው ቤሪስ የእንጆሪ ፍሬዎች ናቸው። ብሉቤሪስ ብላክቤሪስ ራስቤሪስ የሚባሉ አሉ። ውጭ ላይ ላላችሁት በሀገራችንም እንጆሪ አሉ። እነዚህ እንጆሪ አንቲ ኦክሲደንት ናቸው። የሰውነት ብግነትን የመከላከል አቅም አላቸው። እንዲሁም የፋይበር ይዘታቸው ከፍ ያለ ሲሆን፣ የስኳር ይዘታቸው ደግሞ ዝቅ ያለ ነው። ስለዚህ ከፍራፍሬ ምግቦች ደግሞ እነዚህን ትመርጣላችሁ። በአንጻሩ እንደ ሙዝ እና አፋጭ የሆኑ ብርቱካን የመሳሰሉት ደግሞ የደም ስኳራችሁ ቶሎ ከፍ እንዲል ያደርጋሉ። ስለዚህ መጠናቸውን መመጠን ይኖርባችኋል። ስለዚህ ከፍራፍሬ አይነቶች እንደ አቮካዶ ያሉትና እንደ ቤሪስ የምንላቸው እንጆሪ የምንላቸው ሌላው በሁለተኛ ደረጃ ልትመርጧቸው የምትችሏቸው ምግብ ናቸው። ሶስተኛ ሆል ግሬን ስለው ሙሉ እህል ማለት ነው። ሙሉ እህል የምንለው እንግዲህ ምንድን ነው? ለምሳሌ አጃ አጃ በተለይ ግርድፍ ግርድፍ ተደርጎ የተፈጨው በአጠቃላይ ወደ ዱቄትነት ያልተቀየሩ። ወደ ዱቄት ሲቀየሩ እንግዲህ ምግቦች ተቀነባብረው ተፈጭተው ደቀው ልመው ሲመጡ ግላይሲሚክ ኢንዴክሳቸው ይጨምራል። ቶሎ ብሎ ወደ ስኳር የመቀየራ ማቸው ይቀየራል። ለምሳሌ ሩዝ ሁለት አይነት ሩዝ ነው ያለው ቡናማ ሩዝ የምንለዋለ ነጭ ሩዝ የምንለዋለ። ቡናማ ሩዝ ይሻላል ከነጭ ሩዝ ማለት ነው። ስለዚህ ሆል ግሬን ስትጠቀሙ እነዚህ ሙሉ ህል በምትጠቀሙበት ጊዜ ብዙ ጊዜ በጣም ተፈጭተው ደቀው ልመው ያልተቀየሩትን መጠቀም ጥሩ ይሆናል። እነዚህ የፋይበር ይዘታቸው ከፍተኛ ስለሆነ ፋይበር ባላቸው ቁጥር ደግሞ ቶሎ ብሎ ወደ ስኳር የመቀየራቸው አቅማቸው ይቀንሳል። ስለዚህ እነዚህ ምግቦች ላይ በሶስተኛ ደረጃ ታተኩራላችሁ ማለት ነው። አራተኛ ጥራጥሬ ምግቦች ናቸው። የጥራጥሬ ምግቦች የምንላቸው እንደ ባቄላ፣ አተር፣ ምስር የመሳሰሉት የፕሮቲን ይዘት ነው ያላቸው። እንግዲህ ፕሮቲን በውስጡ ያለው አሚኖ አሲድ ነው ግልኮስ አለም ስኳር አይደለም። ስለዚህ እነዚህ ምግቦች ስትመገቡ በብዛት የደም ስኳራችሁ ከፍ አይልም። የግላይሲሚክ ኢንዴክሳቸው ቅድም ወደ ስኳር የመቀየር አቅማቸውም ሲታይ አብዛኛዎቹ ከ5 ፐርሰንት በታች ናቸው። የግላይሲሚክ ሎዳቸው ወይም በውስጣቸው ያለ የስኳር መጠን ደግሞ ከአስር በታች ነው። ስለዚህ የጥራጥሬ ምግቦች ላይ ለምሳሌ በወጥ መልክ ስትፈልጉ ምስር ከሆነ ለምሳሌ ድፍን ምስር፣ እንዲሁም ደግሞ የባቄላ የአተርክክ እነዚህ እነዚህ ነገሮች ላይ መጠቀም ፕሮቲን ይዘት ከጥራጥሬዎች እነዚህም በአራተኛ ደረጃ በምግብ ዝርዝራቸው ውስጥ ማካተት የደም ስኳራቸው ከፍ እንዳይል ያደርጋል። ይህምን የሰውነት ክብደታቸውን መቀነስ የምትፈልጉ ሰዎች ካላችሁ በል መቀነስ የምትፈልጉ ሰዎች ካላችሁ ምግባቸውን ወደዚህ ማዞር በጣም ወሳኝ ይሆናል። በአምስተኛ ደረጃ የአሳ ምግቦች ናቸው። አሳ ጤናማ የሚባለውን ስብ ኦሜጋ ስሪ የምንለው ከፍተኛ የሆነ የስብ መጠን አለው። ዝቅተኛ የሆነ የስኳር እንደውም የስኳር የለውም። አሳ የተለያዩ የአሳ እንግዲህ ሳርዴኒስ ሊሆን ይችላል፣ ፓቲፊሽ፣ ሰልሞን ምናምን የምንላቸው የተለያዩ የአሳ ዘሮች አሉ። እነዚህን ምግቦች ላይ ትኩረት መስጠት የደም ስኳራችሁ ከፍ እንዳይል ያደርጋል። በጣም ወሳኝ ነው አመጋገብ መድኃኒት ብቻ መውሰድ አይደለም። በተለይ የአመጋገብ አይነታችሁን ቅድም እንደነገርኳችሁ የስኳር ህመምተኞች በደማቸው ውስጥ ያለው የስኳር መጠን ከፍ የሚለው ኢንሱሊን ያላቸው የኢንሱሊን ሪዘርቭ ዝቅተኛ ስለሆነ ነው። በደም ውስጥ ያለው ስኳር ደግሞ ከፍ ባለ ቁጥር ረዘም ላለ ጊዜ ከፍ ባለ ቁጥር ጉዳት ያደርሳል። በጊዜ ሂደት ጉዳት ያደርሳል። ቶክሲክ ነው። ስለዚህ እሱንን ለመቀነስ ወደ ደም የሚመጣውን የስኳር መጠን መቀነስ ነው። ያንን ለመቀነስ ደግሞ አመጋገባችሁ ላይ ትኩረት ማድረግ በጣም ወሳኝ ስለሆነ ነው። ወሳኝ የሆኑ የምግብ አይነቶችን እያቀረብኩላችሁ ያለውት በስድስተኛ ደረጃ ሲድስ ነው፣ ዘሮች የምንላቸው ናቸው። ዘሮች የምንላቸው እንግዲህ እንደ ቺያ ሲድ፣ ተልባ፣ የዱባ ፍሬ፣ እነዚህ የፋይበር ይዘታቸው ከፍተኛ ነው። አንዳንዶቹ ደግሞ ፓወርፉል የሆነ አንቲኦክሲደንትስ አላቸው ኢቨን ኢንሱሊን ሴንሲቲቪቲን በመጨመር የደም ስኳራችሁ ከፍ እንዳይል ያደርጋሉ። ስለዚህ የዘር ምግቦች ደግሞ ሌሎቹ የደም ስኳራችሁ እንዳይጨምር ለደም ስኳር ያለባቸው ሰዎች ተስማሚ የሆኑ የምግብ አይነቶች ናቸው። ሰባተኛ ዲያሪ የምንላቸው ናቸው። እነዚህ ደግሞ የወተት ወተት ተዋጽኦ እርጎ የመሳሰሉት ናቸው። እነዚህም ከሞስት ስኳር የሌላቸው ናቸው። ስለዚህ እነዚህ የወተት ተዋጽኦ ያላቸውን ደግሞ ታካትታላችሁ ማለት ነው በምግብ ዝርዝራችሁ ውስጥ ግላይሲሚክ ኢንዴክሳቸው ግላይሲሚክ ሎዳቸው ቅድ በጣም ዝቅተኛ ነው። የደም ስኳራችሁ ዝቅ እንዲል እነዚህን ምግቦች ታካትታላችሁ። በስምንተኛ ደረጃ እንቁላል ነው። እንግዲህ እንቁላል በጣም ፐርፌክት ምግብ ነው። የስኳር ሕመም ላለባቸው ሰውነት ክብደታቸውን መቀነስ ቦርጫቸውን ለማጥፋት የሚፈልጉ ሰዎች በጣም ፐርፌክት የሆነ ምግብ ነው። በአንጻሩ አንዳንድ የኮሌስትሮል ይዘታቸው ከፍ ያሉ ሰዎች ምናልባት በውስጡ ያለውን አስኳል መቀነስ አለባቸው። ኮንትሮቨርሻል ነው። አንዳንድ ሰዎች አይ ያን ያህል ችግር አይፈጥርም፣ ችግር ይፈጥራል። በብዛት ጥናቶች የሚያሳዩት ብዙም ችግር እንደማይፈጥር ነው። ግን እንቁላል ሌላው የደም ስኳር ከፍ እንዳይል ወሳኝ የሆነ የምግብ ዝርዝር ነው ማለት ነው። ከምግባችሁ ውስጥ የምታካትቱት በየቀኑ ከምትመገቡት ምግብ ውስጥ ልታካትቱት የምትችሉት የምግብ አይነት ነው። ዘጠነኛ የቅመማ ቅመም ምግቦች በጣም ወሳኝ ናቸው የቅመማ ቅመም ምግቦች እንግዲህ እንደ ነጭ ሽንኩርት እርድ ዝንጅብል የመሳሰሉት እነዚህ ስፓይሲ ፉድስ በተለይ ስፓይሲ ማለት የቅመማ ቅመም ምግቦች በውስጣቸው የሰውነት ብግነትን በመቀነስ እንዲሁም ደግሞ ኢንሱሊን ሴንሲቲቪቲን በማካተት በጣም ጠቃሚ ምግቦች ናቸው ስለዚህ እንደዚህ እንደ እርድ እንደ ሲናመን ጂንጀር ጋርሊክ ነጭ ሽንኩርት የመሳሰሉትን ማካተት ይኖርባቸዋል ትንሽ አንድ ማንኪያ ያህል ቅመም ከምትመገቡ ምግብ ላይ በተን እያደረጋችሁ መጨመር ጥሩ ነው። የመጨረሻው ጤናማ የሚባሉ የቅባት ይዘት ያላቸው እነዚህ ጤናማ ቅባት ይዘት የሚባሉት ለምሳሌ የለውዝ ቅቤ ሊሆን ይችላል። አቮካዶ ቅድም ያልኳቸው እዚህ ውስጥ ልታካቱ ትችላላችሁ። እንዲሁም ኦሊቭ ኦይል የምንለው ማለት ነው። ኦሊቭ ኦይል ደግሞ ያው የወይራ ዘይት በተለይ ኤክስትራ ቨርጂን ኦሊቭ ኦይል የምንላቸው እነዚህ ካሎሪውን የምትፈልጉትን ካሎሪ ይጨምርላችኋል። እንግዲህ ሰውነታችን ካሎሪን ከሁለት መንገድ ሊያመጣ ይችላል። ከስብ ሊያመጣ ይችላል፣ ከካርቦሃይድሬት እና ፕሮቲን ሊያመጣ ይችላል። ፕሮቲን አንድ ግራም አራት ካሎሪ ነው ያለው፣ ካርቦሃይድሬት አንድ ግራም አራት ካሎሪ ነው ያለው። በአንጻሩ እነዚህ አሁን የምነግራችሁ ጤናማ ቅባቶች ደግሞ በአንድ ግራም ዘጠኝ ካሎሪ ነው ሰውነታችን የሚፈልገው ኢነርጂን እንድትንቀሳቀሱ የሚያስፈልጋችሁ ኢነርጂን ግን ሰውነታችን ካሎሪ ከየት ያገኝ? ነው ከስኳር ከሆነ የደም ስኳር ያለባቸው ሰዎች፣ የሰውነት ክብደታቸው መቀነስ የሚፈልጉ ሰዎች ከስኳሩ ማለትም ከካርቦሃይድሬት ከሆነ የደም ስኳራቸው ከፍ ይላል። እንኳን ኢነርጂ ሊሰጣቸው የደም ስኳራቸው ከፍ ባለ ቁጥር ይደክማቸዋል። በተለይ የደም ስኳር ከፍ ሲል ድካም ያመጣል እንጂ ኢነርጂን ሊያገኝ አይችልም። ስለዚህ የካሎሪን ከየት ነው ኢነርጂ የምታገኙበትን አቅጣጫ ነው እየቀየራችሁ ያላችሁ። ከነዚህ ጤናማ ስቦች የምታገኙ ከሆነ ስኳራችሁን ከፍ አይልም። ጤናማ ማይስብን ይዘት ነው ያላቸው ስብ ይዘት ያላቸው ምግቦች ደግሞ ስኳር ከፍ እንዳይል ያደርጋል። ኢቨን ቅቤ ከአንድ እስከ ሁለት ማንኪያ ልትጠቀሙ ትችላላችሁ። ስለዚህ ከየትኛው ነው ኢነርጂ ማግኘት ያለባችሁ? ኢነርጂ ማግኘት ያለባችሁ የደም ስኳራችሁ ከፍ ሳይል ነው ኢነርጂ ማግኘት ያለባችሁ። ስለዚህ ከነዚህ ጤናማ ቅባቶች ማለትም ከንደ አቮካዶ፣ የለውዝ ቅቤ ኦሊቭ ኦይል ኤክስትራ ቨርጂን ኦሊቭ ኦይል የመሳሰሉት ኢነርጂን ስታገኙ አንደኛ በአንድ ግራም ዘጠኝ ካሎሪ ድረስ ማግኘት ትችላላችሁ። የደም ስኳራችሁ ከፍ ሳይል ሰውነታችሁ ኢነርጂ የሚያገኝበትን አቅጣጫ ይቀይራል። ከስኳር ከካርቦሃይድሬት ግን ኢነርጂ የሚያገኝ ከሆነ የደም ስኳራችሁን ከፍ ያደርጋል። ስለዚህ እነዚህን ከላይ የዘረዘርኩላችሁ ምግቦች በዕለት ዕለት ምግቦቻችሁን ማካተት የደም ስኳራችሁን ለማስተካከል በእጅጉ ወሳኝ ነው። ምንን መገብ ምንን ብላ ታዲያ ምንን ብላ የምትሉ የደም ስኳር ያለባችሁ ሰዎች እነዚህን ምግብ ማካተት አለባችሁ። ውድ ተመልካቾች ሁልጊዜ ስለ ጤናችሁ በቂ እውቀት ማግኘት በጣም ወሳኝ ነው። አንድ የስፖርት አሰልጣኝ ኢዱኬሽን ኮች ነው። አረ ሰውነት ሰውነትን ለመገንባት የሰውነት ጤንነትን ከዚህ በላይ ደግሞ ለጤንነታችሁ ደግሞ ኮች ያስፈልጋችኋል። ስለዚህ እኔ በዚህ ዙሪያ ላይ ለናንተ ሊጠቅም የሚችል መረጃ እያቀረብኩላችሁ ነው። ሰብስክራይብ አድርጉት። እንዲሁም ደግሞ ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ለሚጠቅም ሰው ሼር ብታደርጉላችሁ፣ ከወደናችሁት ደግሞ ላይክ አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ሁልጊዜ ጤናና ሰላም ከእናንተ ጋር ይሁን።